አሰላሙ አለይኩም ወራህመቱላሂ ወበረካቱ ሽኩርተኞቼ እንደናችሁ ዳናናችሁ ጋር እኔ ደና ነኝ አልহামዱሊላህ ዛሬ ደግሞ ፓርቱ 2 ላይ እንዴት አድርገን ስም እንደምንቀይር ፕሮፋይል እንደምንቀይር እና እንዲሁም የጌም እና የጊፍት ለይነት አሳያችኋለሁ ያው ያን ያለውቀት ኖረኝ አይደለም ግን አላዳል ከኔ በታችም የመጡ አዳዲስ ልጆች አሉ አሁን ደግሞ ፕሮፎ ኢትዮጵያ ውስጥ በጣም እየታወቀ ነው ጎበዝ ጎበዝ ልጆች ከተዋል እነሱን እያዩ ብዙ ልጆች እየመጡ ነው የሚገርም ቢዝነስ እየሰሩበት ነው እኔም ሰራበታለሁ በነገራችን ላይ እየሰራው ነው። አንድ አምስት ወር ምናምን ሆነኛል። አሪፍ አፕሊኬሽን ነው እንደሚወራለት ምናምን አይደለም፣ ተመችቶኛል። እየሰራውበት ነው ጎን ለጎን ደግሞ የትብል ልስራ ብዬ ነው ለዛውም ቪዲዮ ይሆነኛል ብዬ ነው። እና አላሳያችሁ ወደ አፕሊኬሽን እንገባለን። ትንሽ ማስታወቂያ ያለው እንጠብቅ። በዚህ መልኩ ይከፍታል። ከዛ ዚጭ ጋ እንዴ ይህ የኔ አካውንት ነው። ነጁ የሚለው አንድ ፕሮፋይል ነካለው። ከዛ በዚህ መልክ ይከፍታል። እዚች ጋር ዳር ላይ የእርሳስ ምልክቷን አንድ ነካለው። ከዛ አሁንም በዚህ መልክ ይከፍትልኛል። እዚች ዳር ላይ አሁንም ፕሮፋይል የምትለውን አንድ ነካለው። ከዛ እዚህ ጋር አብሮድ የሚለውን ነካለው። ከዛ እዚህ ጋር ሰሌክት ፍሮም አልበም ገባው። ከዛ እዚህ ጋር የፈለጋችሁትን አይነት ፎቶ መርጣችሁ ማድረግ ትችላላችሁ። እኔ ግን አልቀይርም ምክንያቱም ይሄ የእኔ እና የልጆች መለያ ነው፣ ማንም ሰው የማይጠቀመው የራሳችን ፕሮፋይል ስለሆነ መቀየር አልፈልግም። መቀየር እስከምፈልግበት ድረስ እጠቀማለሁ ማለት ነው። ስቀይር ደግሞ እቀይራለሁ። ዝሮ ግን ቀላል ነው። እንደዚህ ገብታችሁ ማስተካከል ትችላላችሁ ማለት ነው። ይሄን ይመስላል የመጀመሪያ ፕሮፋይል አቀያየሩ። ሁን ወደ ሌላ ከዛ አባክብያለሁ ነገር ከባድ ነው። ከዛ እዚህ ጋር ኔክን የሚለውን አንድ ይነካለው። ከዛ እዚህ ጋር የምትፈልጉትን አይነት ስም መቀየር ትችላላችሁ። እዚ ይህ ምሳሌ ነጁ ሲአር ሰቨን የሚለው ጋር ማለት ነው። እኔ መቀየር አልፈልግም ምክንያቱም ስሜን ወደዋለው። እንደገና ደግሞ የሲአር ስምን ወደዋለሁ። ክርስቲያን ሮናልዶን በጣም ነው ወደው፣ ስለዚህ መቀየር አልፈልግም። እናንተ መቀየር ከፈለጋችሁ ግን በዚህ ታደርጋላችሁ። ከዛ መደለት እንደዚህ ትገሉትና የፈለጋችሁትን አይነት ስም ማስገባት ትችላላችሁ፣ ከፈለጋችሁ ማለት ነው። እኔ ግን ስለማልፈልግ ዝም ብዬ እባክህ እየወጣለሁ። በጣም ነው ወደው የተሰበሰበበት ብዬ ልመለስ፣ እና አሁንም ላሳያችሁ መሰላችሁ የቀረኝ የጌም ና የጊፍት ልዩነት። እስኪ ፎሎሎ ከደረግኳቸው ጓደኞቼ ልምረጥ ና ልጫዋት በዛው እንዳሳያችሁ። እነዚህ ፎሎርስ ናቸው። ፌመሶቹ አሉ። እነ ናቲ እነ ሸረፈዲን እና ቤላ አሉ። የምፈልገው ጋ ልግባ። ለምሳሌ ማጋ ልግባ። ጓደኛዬ እሙዬ ጋ ልግባ። ይሄን በዚህ መልኩ ከፍታለች። እሺ ላሳያችሁ። እዚች ጋ የጊፍት ምልክቷን እንደነካለን እዚህ ጋር ጊፍት የምትለው አለች አይደለች? ጊፍት የምትለው ጽሁፍ እነዚህ በሙሉ ጊፍት የሚሉት በሙሉ ጊፍት ናቸው፣ ስጦታ ናቸው። ለምሳሌ አሁን ለሙዬ የሆነ የሚፈልገው ነገር ልስጣት እስኪ። ምን ልስጣት? አይስክሪም ልስጣት ማለት ነው። እዚህ ጋር ከመረጥኩኝ በኋላ ታች ላይ መጥቼ ሴንድ ለዋላው ላኩላት። አሁን እንደዚህ ያርጌ ባሳየው ታች ላይ እኔ እንደ ላኩላት ያሳውቃል። አምስት መቶ የአምስት መቶ ጊፍት ገብቶላታል ማለት ነው። እስኪ አሁን ደግሞ ላኪ የሚለው ላይ ልግባ ጌም ላይ ማለት ነው። እዚህ ጋር ይሄውን እዚህ ጋር ላኪ ላይ ነው የገባሁት። ያ ማለት ጌም ነው። አሁን ከዚህ እየፈለኩትን መርጬ ከዚህ እንቁላሏ ጋር እንደዚህ ደግሞ ጨዋታዋ ጋር አላደለ ዳይመንዷን ምናምን ገብቼ ብሰጣት ለሙየ ቅድም ላይ ሰጥቻት አለ አይታችኋል። አላደለ 500 ሰጥቻት፣ 350 ሆኖ ገብቶላት አለ። ይሄው እዚህ ጋር ለምሳሌ ከሆነ ጌን አሁን እዚህ ቦታ ላይ ጌሙ ቦታ ገብቼ 120 አለ ይመቷ አለ እንደገና ሁለት ሺህ አራት መቶ ምናምን አለ። ይሄንን ብሰጣት ለሷ ሙሉ ሆኖ ያሄድላት ግማሽ ነው። ምክንያቱም ጌም የተጫወትኩ ስለሆነ እድለኛ ከሆንኩ ይወጣልኛል እጥፎ ነው ይመጣልኛል። እድለኛ ካልሆንኩ ደግሞ አፕሊኬሽኑ ራሱ ግማሹን ይወስደዋል እንጂ ለሙዬ አይደርሳትም ማለት ነው። ለምሳሌ እስኪ በመቶ ሀያው ተጫውቼ ላሳያችሁ በእንቁላሉ። እሺ አዎ በመቶ ተጫውቼ ዘጠኝ መቶ ሆነልኝ አሁን አግኝቻለሁ ማለት ነው። አልተበላውም። እስኪ ደግሞ ሌላ ልሞክር፣ በስቲኮ ደግሞ ልሞክር። አሁን ተበላው ሶስት መቶ ዘጠኝ መቶ ነበረ አሁን ሶስት መቶ ስድስት መቶ ሆነ ሶስት መቶ ተበልቻለሁ ማለት ነው። እና በዚህ ነው ጌም ማለት መጫወት ነው የኔ ላኪ ነው ያው እድል ማለት ነው ከተጫወታችሁ እድለኛ ከሆናችሁ ታገኛላችሁ እድለኛ ካልሆናችሁ ደግሞ አታገኙም ግን እዛ አንድ ሰው ላይ ለምሳሌ አሁን ሙዬ ላይ ተጫወትኩኝ እድለኛ ሁኝ የመጀመሪያውን አሸነፍኩኝ ሁለተኛውን ደግሞ ታበላው ያ የተጫወትኩት ነገር ለእሷ ምንም አይደርሳትም የተወሰኑን የሚደርሳት ከዛ ውጭ ያለው ደግሞ አፕሊኬሽን የምንወስደው ግን እዚህ ጋር ጊፍት ጋር ከገባን ግን ጊፍት የምትለው በሰጣት የምሰጣት ነገር በሙሉ ይደርሳታል ያው 30% አፕሊኬሽኑ የራሱ ነው ቆርጦ ማለት ነው ይቆርጣል። እሱ አፕሊኬሽኑ 30% ለምሳሌ ከመቶ ሺህ 70 ሺህ ይቆርጣል። ከሀምሳው ደግሞ እንደዛ ብቻ የሚቆርጠው ነገር አለ። 30 ፐርሰንት የሱ ነው ከዛ ውጭ ያለ የኛ የሚሆነው ማለት ነው። እና በቀላሉ የጌምን እና የጊፍት ልዩነት የምናውቅበት ነገር እንዴት መሰላችሁ? እዚህ እንትን ላይ ስትገቡ ላኪ ላይ ስትገቡ እንዳለ ከታች የሚጻፉበት ጽሑፍ ነገሮች አሉ። ላኪ የሚል እነዚህ ላኪ ላኪ ላኪ የሚል ጽሑፍ በሙሉ ያለባቸው ስጦታ ሳይሆን ጌም ናቸው። ጌም መጫወቻ ናቸው። እንጂ ስጦታ አይሆንም ለሆነ ሰው ብትሰጡ ሙሉ ሆኖ አይሄድለትም። እዚህ ጋር ስንገባ ደግሞ ጊፍት ላይ በሙሉ እነዚህ አምስት መቶም ሰጣችሁ ሦስት ሺህም ሰጣችሁ። እስከ ሁለት መቶ ሺህ እስከ ሦስት መቶ ሺህ እስከ አምስት መቶ ሺህ ያለ ወደታች እያወረዳችሁ ካያችሁት የሰጣችሁት በሙሉ ይደርሳል። ያው ሰላሳ ፐርሰንት ራሱ አፕሊኬሽኑ ቆርጦ ማለት ነው፣ ድርሻውን ይቆርጥና ሌላውን ይሰጣል። አለ በጣም ብዙ አፕሊኬሽኖች አሉ። እዚህ ላይ ቢንገባ ደግሞ ለምሳሌ ሁለት ሺ አለ ሁለት ሺ ሁለት ሺ አምስት መቶ አምስት መቶ አለ እንደዚህ እያደረጋችሁ መድረት ትችላላችሁ። እና ልዩነቱ ይህን ይመስላል ይመስለኛል። የተወሰነ ቢሆን ተረድታችሁኛል